ከዛሬ እዚህ ዓለም ላይ በቆየሁበት ጊዜ እንደዚህ አይነት ትልቅ ክስተትን ተመልክቼ አላቅም። አሁን የምነግራችሁ ነገር በጣም የሚያስደነግጥ እንዲሁም ደግሞ በጣም የሚያስገርም ነገር ነው። በቴክኖሎጂው ዓለም ላይ የተፈጠረው ምናልባትም በትውልዳችን ላይ ከተመለከት ነው ትልቁ ክስተት ልንለው እንችላለን። ማይክሮሶፍት አንቪል ያደረገው እንግዲህ ማዮራና ዋን የተሰኘ የኳንተም ኮምፒውተር ቺፕ ነው። ይሄ በአጭሩ ምን ማለት እንደሆነ እነግራችኋለሁ። ያ ማለት ዓለም ላይ ያሉ ኮምፒውተሮች፣ ስልኮች ሙሉ ኮምፒውት ማድረግ የሚችሉ ሱፐር ኮምፒውተሮች ተደምረው ይሄንን የማይክሮሶፍት ማዮራና የተሰኘ አንድ እጅ ላይ የሚያርፍ ቺፕ ሙሉ በሙሉ ይበልጣቸዋል ማለት ነው። እጅግ በጣም ፓወርፉል ነው። ይሄ ደግሞ ምን ማለት መሰላችሁ? ልክ እንደ ካንሰር አይነት ትላልቅ በሽታዎችን ይሄን ሁሉ ዓመታት ሪሰርች እና ዴቨሎፕመንት ላይ ስናወጣው የነበረውን ጉልበት በቀላሉ በአጭር ጊዜ ውስጥ መፍትሄ የሚሰጥ አይነት ቴክኖሎጂ ነው። ይሄን ብቻ ሳይሆን በዚህ ቪዲዮ ላይ የቴክ ቅምሻ ፕሮግራማችን ነው። በዚህ ቪዲዮ ላይ አዲሱን የኢትዮጵያ ፓስፖርት ላይ የተገጠመውን RFID ወይም ደግሞ ሬዲዮ ፍሪኩዌንሲ አይደንቲፊኬሽን ቺፕ ምን እንደሆነ እንመለከታለን። ምክንያቱም አዲሱ ፓስፖርት እንግዲህ ብዙ ዘመናዊ ነገሮች ይዘዋል ተብሏል። በጣም ካስገረመኝ ነገር ይሄ RFID ልክ ብዙ ጊዜ ስንጠቀማቸው እንደነበሩ ኤቲኤም ካርዶቻችን አይነት የተወሰኑ ጥቅማ ጥቅሞች አሉ። ስለዚህ እነሱንም እንመለከታለን። በተጨማሪ ደግሞ ወደ ቻይና የተሰማው ለሁለተኛ ጊዜ አሊባባ ብዙዎቻችን የምናውቀው በኢኮሜርስ ነው። አሁን ደግሞ ደግሞ አርቲፊሻል ኢንቴሊጀንስ ላይ ሪሰርችና ዴቨሎፕመንት ሰርተው ከሶራ ኤአይ እንግዲህ ባለፈው የኦፕን ኤአይ ካወጡት የነሱን በጣም በሚያስደነግጥ ሁኔታ ኦፕን ሶርስ የሆነ ኢሜጆችን ቴክስቶችን ወደ ቪዲዮ የሚቀይር እዚ ጋ የምትመለከቱትን ቪዲዮ ጀነሬት ያደረጉላችሁ በዋን ኤአይ 2.1 ነው። ስለዚህ እነዚህን መረጃዎች በአጠቃላይ በዚህ የቴክ ቅምሻ ፕሮግራማችን ላይ እንመለከታለን። ታዲያ ስለ ኳንተም ኮምፒውተሩ እጅግ በጣም ያስገረመኝን ነገር አካፍላችኋለሁ። ከዛም ውስጥ እንግዲህ አለም ላይ የምናውቃቸው የሊኩድ ሶሊድ እንዲሁም ጋዝ ስቴት ኦፍ ማተር ናቸው። አሁን ግን ኳንተም ሌቭል ላይ የሚገኝ ፌዝ ኦፍ ማተርን ዲስከቨር አድርገውታል። ሳይንቲፊክ ያለውን ኮምፕሊኬሽን ሳይሆን የምንወያየው ለዓለም ምን ያመጣልናል፣ ምን አይነት ነገሮችን ሶልቭ ያደርግልናል የሚለውን እነግራችኋለሁ። ይህን የቴክ ቅምሻ ፕሮግራማችን በደንብ ተከታተሉት። እንደምትወዱት እርግጠኛ ነኝ። ምን ማድረግ እንዳለባችሁ ታውቃላችሁ። እየጠበቅኩ ነው። ሰሞኑ እንግዲህ ከተመለከታችሁ የኢትዮጵያ ፓስፖርት ሙሉ በሙሉ እንደሚቀየር ተገልጿል። ፓስፖርቱም ሲቀየር በውስጡ ቺፕስ አለው ተብሏል። ቺፕስ እንግዲህ በተለምዶ ነው የምንለው፣ ስፔሲፊክ የሆነው ደግሞ የፓስፖርት ቺፕስ አርኤፍይዲ ይባላል። የሬዲዮ ፍሪኩንሲ አይደንቲፊኬሽን ቺፕስ ነው። ያ ማለት እንግዲህ ፓስፖርት ውስጥ የእኛን መረጃዎች የሚያካትቱ የእኛን ናሽናሊቲ፣ የእኛን ጣት አሻራችን፣ እንዲሁም ሌሎች ባዮሜትሪክስ ዴታ በውስጡ የሚይዝ ቺፕስ ሲሆን በቀላሉ እንግዲህ የተለያዩ ቦርደር ኮንትሮል ከአንድ ሀገር ወደ ሌላ ሀገር ስንሄድ ልክ ዱባይ አይነት ሀገሮች እንዲሁ የዩናይትድ ኪንግደም ኢምፕሊመንት ያደረጉትን የኦንላይን እንግዲህ በቀጥታ ፓስፖርታችሁን ታፕ እያደረጋችሁ ነው ከአንድ አገር ወደ ሌላ ሀገር የምትሄዱት ማለት ነው። ፓስፖርት ቼክን በጣም ይቀንሳል። እንዲሁም ደግሞ አዳዲስ ፌክ ፓስፖርት የሚሰሩበት ቴክኖሎጂዎችም በጣም አድቫንስ እየሆኑ ስለሆኑ ይህንንም በቀላሉ የሚቀንስ ይመስለኛል። ነገር ግን በጣም ያስገረመኝ የዚህ አር ኢፍ አይ ዲ ቺፖቹ ምንድን ናቸው፣ ምን አይነት ነገር ነው ያለው ብለናል። በውስጡም ደግሞ ሌሎቹ ሲግኔቸሮችን ተመልክተናል። የተለያዩ ኢትዮጵያን የሚወክሉ ምስሎችን እዛ ላይ ተመልክተናል። ከዛ በተጨማሪ ግን እኔ ማነሰው ስለ ቴክኖሎጂ እጅግ ያስደነገጠኝን እጅግ ያስገረመኝን ይሄንን አር ኢፍ አይ ዲ ቴክኖሎጂ ነው። ፓስፖርቱን ያያችሁ ሰዎች ካላችሁ እስቲ እንግዲህ ስለ ፓስፖርት ያላችሁን አስተያየት ለኮመንት ታስቀምጡልኛላችሁ። ታዲያ የእነዚህ ፓስፖርቶች ወሳኝ ፊቸር ምንድን ነው? የአንቲ ፍራውድና የሴኩሪቲ ሜዥሮችን ማካተቱ ነው። ማንም ሰው ተነስቶ እነዚህን ፓስፖርቶች ክሎን እንዳያደርጋቸው ነው። ምን አስገረመ? ከእነዚህ ፓስፖርቶች ላይ ዩዝ ኬዝ ብትሉኝ አንዳንድ ጊዜ እንግዲህ ስልካችን ላይ የሆኑን የተለያዩ ባንክ ሳይን አፕ ልናደርግ እንችላለን። እንዲሁም ሌሎች የሚያስፈልጉ ሪሞት አይደንቲፊኬሽን ልክ እንደ አውሮፕላን ትኬቶችን ቡክ ልታደርጉ ትችላላችሁ። እና ያን ሰዓት ላይ ፓስፖርታችሁን ከስልካችሁ ጋር በምታነካኩት ሰዓት የኒር ፊልድ ኮሚኒኬሽን ወይም ኤንኤፍሲ ቴክኖሎጂን ስለሚጠቀም ስልካችን፣ ፓስፖርቱም ላይ ደግሞ ያለው የአርፋይዲ ቺፕ ያለውን ዴታ ለተፈቀደለት ሰው ወይም ለተፈቀደላቸው መተግበሪያዎች ያንን ሼር ማድረግ ይችላል ማለት ነው። ስለዚህ የአውሮፕላን ትኬት ቡክ በምታደርጉ ሰዓት ከእናንተ ዋናው ማግኘት የሚፈልጉት የፓስፖርታችሁን ዴታ ነው። ማኗል የነበረ የምትሞሉት፣ ቀጥታችን ግን አርፋይዲ ቺፕ ያለውን ፓስፖርት በምታነካኩበት ሰዓት ዴታችሁን በትክክል ኮንፈርም ያደርጋል። አንዳንድ ጊዜ ባንኮችም ላይ ሊያስፈልግ ይችላል ይችላል ማለት ነው። እነዚህ ዴታዎች ስለዚህ በቀላሉ በማነካካት ብቻ የኒርፊልድ ኮሚኒኬሽን ቴክኖሎጂ ተጠቅሞ የፓስፖርት ዴታችሁን እናንተ ፊዚካሊ ሳትገኙ ዛ ድረስ በማነካካት መውሰድ ይቻላል። በጣም የተመቸኝ ፊቸር ይሄ ነው፣ ብዙ ሲወራበትም ስላልሰማው ነው። ይሄኛው እንዴት ተመለከታችሁት? ይሄ የሪሞት አይደንቲቲ ቨሪፊኬሽን ይባላል። ፓስፖርቶቹ ግን ዩዝ ኬዛቸው ሰፋ ይላል፣ ለአንድ ሀገር ብቻ ሳይሆን ለኢንተርናሽናል ሴኩሪቲም ጨምሮ ማለት ነው። በጣም የተመቸኝ እንግዲህ መልቲ ካንትሪ ሼርድ ዴታቤዝ ይባላለ። ኢንተርፖልን ታቆታላችሁ፣ የኢዩ ታቋቸዋ ላችሁ በዚህ በነዚህ ቺፕ ባላቸው የሚያስፈልጋቸው ፓስፖርቶች አማካኝነት ቬሪፋይ ማድረግ ይችላሉ። ክሪሚናሎችን በደንብ መቆጣጠር ይችላሉ። ሀይሪስክ የሚባሉ ትራቨለሮች አሉ። ትራቨል ስታደረጉ እንግዲህ ሃይሪስክ ትራቭለሮች እንግዲህ በተለያዩ እንደ ኢንተርፖል አይነት የሚፈለጉ ዜጎችን በቀላሉ ትራክ ማድረግ ይችላሉ። ያቺ አሪፋይ ዲስካን በተደረገችበት ቦታ ያ ሰው የት እንዳለ፣ ምን እያደረገ ወደት እየሄደ እንደሆነ ማግኘት ይቻላል ማለት ነው። ስለዚህ ትንሽ ትራቨል ላይ በጣም ከባድ የሆነ ሪስትሪክሽን ያመጣል ማለት ነው ለወንጀለኞች። የተመለከትኳቸው ደግሞ የዩኬ የዩናይትድ አረብ ኤምሬትስ እንዲሁም ደግሞ የሲንጋፖር አ ሀገሮች ኢጌት የሚባል አላቸው። በተለይ አውሮፓ ላይ ትራቭል የምታደርጉ ከሆነ ኢዩ ዞን ላይ ቀጥታ ታፕ እያደረጉ የአውሮፓ ፓስፖርት ያላቸው ያልፋሉ። ሌሎች ዜጎች አሜሪካውያኖችንም ጨምሮ ግን በሰልፍ ነው የሚስተናገዱት፣ እያንዳንዳቸው ማለት ነው። ያንን በሚያደርጉ ሰዓት የሚጠቀሙት ኢጌቶቹ ላይ የፓስፖርቶቹን ቺፕ ነው። ባዮሜትሪክ ዳታቸውንም የፌስ ስካን ይደረጋሉ። አሻራ መስጠት ካለባቸው እዛጋ ይሰጣሉ። ለዚህ አይነት የፈጠነ ያ ማለት ኢዩ ውስጥ ስትጓዙ ያስቀናቸዋል። አውሮፓ ላይ ምክንያቱም እናንተ ተሰልፋችኋል፣ አውሮፕላን ሊያመልጣችሁ ይችላል። ኮኔክቲንግ ፍላይታችሁ ላይ ግን የግዴታ ቦርደር ኮንትሮል ጋር አላችሁ የኢዩ ፓስፖርት ያላቸው ግን በቀጥታ በዚህ መልክ ያልፋሉ ማለት ነው በጣም ደስ የሚለው ኦቨሮል እንግዲህ የፓስፖርታችን ላይ እየተመለከትኳቸው ቴክኖሎጂዎች እነዚህ ነበሩ ያላችሁን ሀሳብ አስተያየት አስቀምጡልኝ ግን ስለ ፓስፖርቱ የተወሰኑ የተነሱ መረጃዎች አሉ አሁን ያለንም ፓስፖርት መቀየር አለብን ወይ ካላችሁ አሁን ያላችሁ ፓስፖርት ኤክስፓየር እስከሚያደርግ ድረስ ምንም ችግር የለውም ትጠቀሙታላችሁ ኤክስፓየር ሲያደርግ ልታድሱ ስትሄዱ አዲሱ ፓስፖርት ነው የሚሰጣችሁ የዋጋ ማሻሻያ አላደረጉም እዚህ ላይ እንግዲህ የፓስፖርት ዋጋዎችን ተቀምጠዋል ከዚህ በፊትም ስለ ፓስፖርት እንዴት ደግሞ በኦንላይን ማውጣት እንደምትችሉ ቪዲዮ ሰርች ይችላሉ። ታገኙታላችሁ በቀላሉ ፓስፖርት ለማሳደስ ኦንላይን እንዴት ቡክ እንደምታደረጉ ከቤታችሁ ሆናችሁ በስልካችሁ ላይ አዘጋጅቼ ላችኋለሁ። ተጨማሪም ደግሞ የዚህ ፓስፖርት ለ10 ዓመት ያገለግላል። ያ ማለት ሳይታደስ ለ10 ዓመት፣ በጣም አሪፍ ነው። አሁን ያለው እንግዲህ አምስት ዓመት ነው። በየአምስት ዓመቱ ታሳድሳላችሁ። አስር ዓመት ሆኗል ማለት ነው። እነዚህን ይመስላሉ በፓስፖርት ዙሪያ ያሉ መረጃዎች በኢፓስፖርት ነው። ወደ ቀጣይ ስናልፍ ደግሞ ቻይና አለምን እያስገረመች ነው፣ እያስደነገጠች ነው። እናንተ ትነግሩኛላችሁ። አሁን የማሳያችሁ ከዚህ በፊት እንግዲህ ኦፕን ኤአይ የሰራው የሶራ አርቲፊሻል ኢንቴሊጀንስ ቪዲዮ ሞዴል ታውቁታላችሁ። ከቴክስት እንዲሁም ከተለያዩ ፕሮምቶች ቪዲዮ ይሰራላቸዋል። የሰራቸውን ቪዲዮዎች እነዚህን ይመስላሉ። አሁን ደግሞ ቻይና በማሻሻል አሊባባ ነው የምታውቁት እንግዲህ በኢኮመርስ ላይ ነው ብዙ ጊዜ ሪሰርችን ዴቨሎፕመንትም የተለያዩ ቴክኖሎጂ አድቫንስመንቶች ላይ ይሰራል። ነገር ግን አሁን አርቲፊሻል ኢንቴለጀንስ ሞዴላቸውን ዋን 2.1 ኤአይ የተሰኘውን የሶራ ዳይሬክት ኮምፒቲተር ይዘውላችሁ መጥተዋል። ከሶራ የሚለዩበት ግን አሜሪካኖቹ እነዚህን አፕሊኬሽኖች በፔይወል ወይም ደግሞ ክፍያ ከፍላችሁ ነው ወሳኝ የሆኑትን ፊቸሮች የምታገኙት። እነሱ ደግሞ ፎር ፍሪ ኦፕን ሶርስ አድርገውት ብዙ ነገሩን እየሰጡ ነው የዲፕሲክንም አርቲፊሻል ኢንቴለጀንስ ሆራይዘን ቲንኪንግ የሚሰራውን አሯን ሞዴላቸውን ተመልክተን ነበር። ዋው ያስባለ ዓለምን ያስደነገጠ። ወዲያውኑ ደግሞ ኦፕን ኤአይ የኦዋን ሚኒ የተሰኘውን ሞዴላቸውን በነጻ አውጥተዋል። ከዚህ በፊት 200 ዶላር ሲያስከፍሉ ነበር። አሁን ላይ ታዲያ ይሄ 1 የተሰኘው የአርቲፊሻል ኢንቴሊጀንስ ሞዴል ጀነሬት ያደረኩትን ቪዲዮ ተመልከቱት። ውሃ አካባቢ ናይል ሪቨር ላይ ግን አንድ አፍሪካዊ ወጣት ሴት ባንዲራ እያውለበለበች ነው ብዬ አስረድቼው ነበር፣ እና ይህንን ኦልሬዲ በሁለት ደቂቃ ነው ይሰጠኝ። የተሻሉ ፕሮምቶችን ስሰጠው ደግሞ እንደዚህ አይነት ጥርት ያሉ ቪዲዮዎችን ይሰጠኛል ማለት ነው በጣም ቪዲዮዎች አምጥቻለሁ። ስለዚህ እዛ ላይ ያሉትን የተወሰኑትን ተከታተሏቸው ማለት ነው በዋን ቱ ፖይንት ዋን ኤይ የተሰኘ የአርቲፊሻል ኢንቴሊጀንስ የቪዲዮ ጀነሬሽን ሞዴል ነው። ያ ማለት ቴክስቶችን የቴክስት ፕሮምቶችን ወደ ቪዲዮ ይቀይራል። ኢሜጆችንም ወደ ቪዲዮ መቀየር ትችላላችሁ። ለየት የሚያደርገው ኦፕን ሶርስ ነው፣ በነጻም አቅርበውታል። የተወሰነ ፔይድ ፊቸሮች አሏቸው ማለት ነው፣ በደንብ ቪዲዮ ፑሽ ማድረግ ከፈለጋችሁ፣ ምክንያቱም ከነሱም ሳይድ ኮስት ያስወጧቸዋል። ያስገረመ እንግዲህ ቻይና አብዛኛውን ነገር በጣም በጀት አድርገው የሰውን ፍላጎት ባማከለ ሁኔታ የትኛውም ኢንዱስትሪ ላይ ጥሯቸው ከሚሊተሪ ጀምሮ እንዲሁም ኢንዱስትሪላይዜሽን ላይ ማኒፋክቸሪንግ ላይ እንዲሁም አርቲፊሻል ኢንቴሊጀንስም ላይ በጣም በሚ የሚያስገርም ሁኔታ ናቸው። ሀገራችን ላይ የምትመለከቷቸውን መንገዶችን ጨምሮ በጣም ብዙ ኢንፍራስትራክቸሮችን ቢውልድ እያደረጉ አለምን ዶሚኔት እያደረጉ ነው። ፖፕሌሽናቸውም እንደምታውቁት እንግዲህ ከአፍሪካ ተደምሮ እንኳን የሚበልጥ ፖፕሌሽን ያላቸው በትክክል እየተጠቀሙበት ነው። ወደፊት ደግሞ ኤክስፖርት የሚያደርጉት ዶክተሮች፣ ኢንጂነሮችን ነው። በጣም ትምህርት ላይ እየገፉ ያሉት ኢቨን ቲክቶክ ቨርዥናችን ራሱ ይለያያል። የነሱ ነው የኛ የሚያዝናና ብቻ ሳይሆን አሁን እንደውም የተጨመረ የቲክቶክ አንድ ነገር አለ ከገባቸው ስቴም የሚል አለ የተለያዩ የሳይንስ ማት ነገሮችን ፑሽ የሚያደርጉበት የነሱ ሙሉ ቲክቶካቸው ያኛው ነው። ለእኛ ግን የላኩልን ኢንተርቴንመንት ነው። እኛ ሀገር ላይ እንደውም ታውቃላችሁ ሶሻል ሚዲያ ላይ ምን አይነት ወሬዎች እንደሚናፈሱ። ኦቨሮል እንግዲህ የቻይናው የ12.1 ኤአይ ይሄንን ይመስላል። በጣም ትልቁ ማርሽ ቀያሪ ክስተት ያልኩት በእኔ ክፍለ ዘመን እንግዲህ እንደዚህ አይነት ትልቅ ሪቮሉሽን አልተመለከትኩም። በአለም ላይ ያሉ የኮምፒውቲንግ ዲቫይሶችን ስልኮችን፣ ላፕቶፖችን ጨምረው ተደምረው አንድ እጅ ላይ የሚገኝ የማዮራና ዋን የተሰኘ የኳንተም ኮምፒውቲንግ ቺፕ ሙሉ በሙሉ ፓወር ማድረግ ይችላል ማለት ነው። አስቡት የምናውቃቸው ቴክኖሎጂካል ዲቫይሶች፣ ሱፐር ኮምፒውተሮች ተደምረው በሙሉ የማዮራና ዋንን አይነት አቅም የላቸውም ማለት ነው። ለምንድነው እንደዚህ ፓወርፉል የሆነው ካላችሁኝ ወይም ደግሞ ዩዝ ኬዞቹ ነው የምንወያዩ ቴክኒካሊ ይሄ እንደዚህ ነው። ስፔሲፊክሊ ኳንተም ኮምፒውቲንግ በዚህ አድርጎ ምናምን አይደለም የምንወያዩ ምን አይነት ነገሮችን ያመጣል፣ ምን አይነት ማርሽ ቀያሪ ክስተት ነው ካላችሁኝ በቀላሉ ለመጥቀስ ያክል እንግዲህ ከዚህ በፊት ስቴት ኦፍ ማተር የምናውቃቸው የሊኩድ ጋዝ እንዲሁም ሶሊድ ናቸው። አሁን ግን ሌላ ስቴ ኦፍ ማተርን ክሬት አድርገዋል። ይሄ የሚሆነው እንግዲህ የኳንተም ሌቭል ላይ የሚገኝ የቶፖሎጂካል ስቴትን ክሬት በማድረግ ነው። የኳንተም ቢትስ እንዲሁም የኳንተም ኪውቢትስን በመጠቀም ፕሮብለሞችን ሶልቭ ያደርጋሉ። ይሄ ማለት እንግዲህ ከዚህ በፊት ትራያል ኤንድ ኤረር በማድረግ እንግዲህ ኮቪድ ላይ ተናል ምን ያህል ሪሰርች እና ዴቨሎፕመንት እንዲሁም ክትባቶች በጣም አስፈላጊ እንደሆኑ ተመልክተናል። ለመኖር እና ላለመኖር ዋስትና እስከመሆን ደረጃ የኳንተም ኮምፒቲንግ ሌቭል ላይ የተለያዩ ሪሰርቾች ሲሰሩ፣ ለምሳሌ በጣም የተለመደ ምሳሌ ያለች ሜዝ አለ። ያ ሜዝ ላይ እንግዲህ ከአንድ ከመጀመሪያ እስከ መውጫው ድረስ ሜዙ የሚሄድበት ፓዝ አለ። አንድ ፓዝ ነው የሚከተለው። ኳንተም ኮምፒውቲንግ ያልሆነ ያችን ፓዝ ፈልገው ረጅም ሰዓት አድካሚ እስከ መውጫው ይፈልጋል ማለት ነው። በአጭር ሰዓት ደግሞ የኳንተም ኮምፒውቲንግ ላይ ከሆነ ይሄ ራሱ ፕሮብለም ኤጀንቶችን በመጠቀም ሳይመልቲኒየስሊ ሁሉንም ፓዞች ነው የሚሞክሩት። ያ ማለት ሪሰርችና ዴቨሎፕመንቶች ላይ ለምሳሌ ያክል ልብሴ ቢቀደድና ራሱን ሰልፊል የሚያደርግ ልብስ ስራ ልኝ ብለው ሪሰርችና ዴቨሎፕመንቱን በአጭር ጊዜ ውስጥ ይሰጠኛል። ይሄንን ሪሰርችና ዴቨሎፕመንት ግን ላቦራቶሪ ውስጥ ለመሞከር በርካታ ጊዜያትን በትራያል ኤረር ይፈጃል ማለት ነው። ይሄ ማለት የተለያዩ ክትባቶችም እንዲሁም ደግሞ ሰልፍ ሂሊንግ ኮንክሪት ቢሆን እዚህ ያለው ግድግዳ ይህንን ኮንክሪት ተሰብሮ ራሱ ሰልፍ ሂል እንዲያደርግ ብንፈልግ የዚህ የኳንተም ኮምፒውቲንግ ቺፕ ትልቅ ፓወር ይሆነናል ማለት ነው። አሁን ላይ ያሉ የቴክኖሎጂዎችን ልክ እንደ ክሪፕቶ ላይ ያሉትን የምትመለከቷቸው በሙሉ ጌም ቼንጀር የሆነ ቴክኖሎጂካል አድቫንስመንት ነው። ለማወዳደር ያክል አሁንም አነሳላችሁ ምሳሌ አለ። የአፖሎ ፕሮግራም በናሳ በኩል ላውንች ሲደረግ ታውቃላችሁ እንግዲህ ጨረቃ ላይ ወደ መንኮራኩር ሰውን የመውሰድ ፕሮጀክት ነው። ጁላይ 28 1960 ላይ የነበረው ክስተት እንግዲህ የተጠቀ የሚጠቀሙት የአፖሎ ጋይደንስ ኮምፒውተር የሚባል ነው። ይሄ ኮምፒውተር ፕሮሰሲንግ ስፒዱ 0043 ሜጋሄርዝ ሲሆን ሜሞሪ ካፓሲቲው ደግሞ 64 ኪሎ ባይት ብቻ ነበር። አሁን ላይ የምንጠቀማቸው ስማርትፎኖች ሚኒመም እንግዲህ 4 ጂቢ ራም እና 2 ጂቢ ራም አላቸው። ተለቅ ያሉት ደግሞ ካየን እስከ 16 ጂቢ ራም ከዛም ላይ በላይም ፑሽ የሚያደርጉ አሉ። ኮምፒውተር ላይ ከመጣን ደግሞ የራሙን አማውንት ተውት፣ በኪሎ ባይት ነበር ፕሮሰሲንግ ስፒዱ ማለት ነው። የአፖሎ ጋይደንስ ኮምፒውተር የሞደርን ስማርትፎን ላይ ስንመጣ ደግሞ አሁን 2.5 ጊጋ ሄርዝ ወይም ደግሞ 2500 ሜጋ ሜትርስ ፕሮሰሲንግ ስፒድ አለው። ያ ማለት ቤዚክ ካልኩሌሽን ብቻ ነበር የሚሰራው የአፖሎ ጋይደንስ ኮምፒውተር። አሁን ላይ ያሉት ደግሞ አድቫንስድ ኮምፒቲንግ እንዲሁም የኤአይ ኮምፒቲንግ ይሰራሉ ማለት ነው። ዊችዝ ከዚህ በፊት የነበረውን የአፖሎን መንኮራኩር ሎንች ለማድረግ ወደ ጨረቃ አንድ ስልካችን በቂ ነበር ማለት ነው። ቴክኖሎጂ አድቫንስ ሆኖ ደግሞ አሁን ላይ እንደምንመለከተው ማዮራኖ የኳንተም ኮምፒቲንግ አቅሙ በጣም ሰፊ ሆኖ ወደፊት ትላልቅ ፕሮብለሞችን ሶልቭ እናደርጋለን። አርቲፊሻል ኢንቴለጀንስን ማንጠቀምበት ነገር የለም፣ ሁሉም ነገር ላይ እናስገባዋለን። ይሄ ደግሞ ሌላ ሌቭል ላይ ይወስዷል። ሪሰርች እና ዴቨሎፕመንታችን ያሉንን ችግሮችን ለመቅረፍ ማለት ነው። ማይክሮሶፍት ግን እጅግ ፓወርፉል እየሆነ ነው። በተለይ ይሄንን የተቆጣጠረው እሱ ነው አሁን ላይ። ከዚህ በፊት ጉግልም ሪሰርች ሲሰራበት ነበር፣ አሁን ላይ ግን ማይክሮሶፍት ቀድሞ ይሄንን አውጥቷል፣ በጣም በሚያስገርም ሁኔታ። ምን ተሰማችሁ ይሄንን ስትመለከቱ? ሙሉ ቪዲዮ ልስራበት በዚህ ጉዳይ ላይ እያንዳንዱን ነገር ዲቴይል እያብራራል። ሀሳብ አስተያየታችሁን በኮመንት አስቀምጦልኝ። ይሄንን ቪዲዮ እስከዚህ ሰዓት ድረስ ስለተመለከታችሁ እጅጉን አድርጌ አመሰግናችኋለሁ። መልካም ቆይታ ሆንላችሁ። በሌላ ቪዲዮ እስከምንገናኝ ይመቻሉ። ሰብስክራይብ ላይክ ይላል።